ከአስርት ዓመታት የእጅ አዙር ጦርነት በኋላ አሁን እስራኤልና ኢራን ፊት ለፊት ቀጥታ ገጥመዋል። ቀድማ የተኮሰችው እስራኤል በጦር ጀትና ሚሳኤል ቁልፍ ወታደራዊ ተቋማትን አውድማለች። ኢራን የምትተማመንባቸው ከፍተኛ ወታደራዊ አመራሮችንና የኒውክሌር ተመራማሪዎችን ገድላለች። ኢራን በአጸፋው የምታስወነጭፈው ሚሳኤልና ድሮን በእስራኤል ከተሞች ላይ ሕመሙ እየተሰማ ነው። ይህ የሁለቱ አገራት ጦርነት ወዴት ሊያምራ እንደሚችል እንዴት እንደሚቋጭ መገመት አዳጋች ነው። ይህ ትንታኔ የእስራኤል ኢራንን ጸብ ታሪካዊ ዳራንና የአሁኑን ጦርነት በጥልቀት ያያል። የዛሬ ጸባቸውን ያየ ከዕለታት አንድ ቀን እስራኤልና ኢራን ሳይተያዩ ማደር የማይሆንላቸው በፍቅር እፍ ያሉ ወዳጆች እንደነበሩ ማምን ይከብደዋል። መነሻው ላይ በፈረንጆቹ 1948 ኢራን ልክ እንደሌሎቹ ሙስሊም አገራት የእስራኤልን እንደ ሀገርነት መቋቋም በመቃወም እውቅና አልሰጥም ብትልም ብዙንም ሳይቆይ ግን እውቅና በመሰጣጣት ጠንካራ ወዳጅነት መመስረት ችለዋል። ከኢኮኖሚ ባሻገር በመከላከያ ስለላና ደህንነት ዘርፎች የፈጠሩት ትብብር በአካባቢው እንደ አራያ የሚነሳም ነበር። ሆኖም በ1979 በፈረንጆቹ የኢራን ንጉሥ አስተዳደር ተገርስሶ ሺያ መራሽ በመንፈሳዊ መሪ የሚተዳደር መንግስት መጣ። ይህ አስተዳደር የእስራኤልን መጥፋት በግልጽ የሚሰብክ እንደ ሀገር እውቅና የማይሰጥ ሆነ። አይሁዳዊቷን ሀገር ከሚቃወሙ ሀገራትና ቡድኖች ጋር ወዳጅነት ፈጠረም። ሶሪያን መደገፍና ሄዝቦላና ሐማስን ማስታጠቅንም ተያያዘው። ነገሮች ድራማዊ በሆነ መልኩ የተቀየሩት ግን 2006 ላይ የተባበሩት መንግስታት ድርጅት ኢራን የኒውክሌር ፕሮግራም መጀመሯን የሚገልጽ ሪፖርት ሲያወጣ ነው። ይህ ሲሆን በገሃድ ባይነገርም እስራኤል የኒውክሌር ጦር መሳሪያ ባለቤት መሆኗን ይታወቅ ነበርም። ሆኖም የኢራን የኒውክሌር ፕሮግራም ለዓለም ሰላምና ደህንነት ስጋት ተደርጎ ተወሰደ። የጸጥታው ምክር ቤት ቋሚ መቀመጫ ያላቸው አምስቱ ሀገራት ኢራን የኒክሌር ፕሮግራሟን እንድታቆም ማዕቀቦች ጣሉባት። እነዚህ ቋሚ አባል ሀገራት ጀርመንና የአውሮፓ ሕብረትን አካተው ከኢራን ጋር በመደራደር የኒክሌር ፕሮግራሟን እንድትገታ እንቅስቃሴዋንም ዓለም አቀፉ የአቶም ኃይል ተቆጣጣሪ ኤጀንሲ እንዲከታተል አስማሙ። ለዚህም ከፍያ የተጣሉባት ማዕቀቦች እንዲነሱ ተደረገም። 2018 ላይ ዶናልድ ትራምፕ ሲመረጡ ግን ስምምነቱ ለኢራን ያደላ ነው በማለት ከማዕቀፉ አሜሪካንን በማስወጣት የተነሱትን ማዕቀቦች የበለጠ አጠባብቀው በድጋሚ ይጣሉ። ይህም ኢራን የኒውክሌር ፕሮግራሟን እንድታፋፍ ማድረጋት። ኢራን የኒውክሌር ቴክኖሎጂ ልትታጠቅ አይገባም የምትለው እስራኤል የኢራንን ጉዞ ለመግታት የቻለችውን ሁሉ እንደምታደግ ስትዝት ኖራለች። ሁለቱ ሀገራት ለአስርተ ዓመታት የዘለቀ የእጅ አዙር ጦርነት አድርገዋል። ለነጻ የፊልስጤን ሀገርነት የሚታገለው ሐማስና ይህንኑ የሚደግፈው በሊባኖስ የሚንቀሳቀሰው ሄዝቦላ የኢራን ቋሚ ተቀላቢ ናቸው። ከፋይናንስ እስከ ከባድ መሳሪያ ተተኳሽ ድረስ በየወሩ ይሰፈርላቸዋል። የኢራን እስራኤል የእጅ አዙር ግጭት የተፋፋመው ግን ከዓመት በፊት ሐማስ በእስራኤል ላይ ድንገተኛ ጥቃት ከፍቶ ከሺህ በላይ ገድሎ 200 እስራኤላውያንን አግቶ ከወሰደ በኋላ ነው። እስራኤል በጋዛ ሰርጥ ሐማስን ለማጥፋት የጀመረችው ወታደራዊ ዘመቻ እንደቀጠለ ነው። በዚህ ዘመቻ ዋነኛዎቹ የሐማስ አመራሮች ተገድለው አልቀዋል። በሊባኖሱ ሄዝቦላ ላይ በወሰደችው እርምጃ ኢራን ለእጅ አዙር ጦርነቱ የምትጠቀማቸውን አመራሮች ለቅማ ጨርሳለች። ይህም ብቻ አይደለም፣ ኢራን ለበርካታ አስርት ዓመታት ወዳጅ አድርገው በእስራኤል ላይ እንዲያብር ያደረገችው በሶሪያ የበሽር አላሳድ መንግሥት ተሸንፎ ወድቋል። የኢራን የእጅ አዙር ተዋጊዎች ሲያልቁ አሁን እስራኤል ቀጥታ ከአዝማቿ ኢራን ጋር የመጀመሪያ ቀጥተኛ ጦርነት ገጥማለች። ለኢራን የኒክሌር ፕሮግራም ጉዳይ ዲፕሎማሲያዊ መፍትሄ ይገኝለት ይሆን እንጂ እንደዚህ በግልጽ ወደ ጦርነት ይወስዳቸዋል የሚል ግምት ብዙም አልነበረም። በተለይ ዶናልድ ትራምፕ በድጋሚ ዋይት ሀውስ ሲገቡ ጦርነት እንደሚቀንሱ ቃል መግባታቸውና ከኢራን ጋር ፈጥነው ድርድር መጀመራቸው ተስፋን ሰጥቶ ነበር። ትራምፕ ከኢራን ጋር በኦማን ድርድር ሲጀምሩ እስራኤል እምብዛም አልተዋጥላትም። ዕድሜያቸውን ሙሉ ኢራን የአቶም ቦምብ ልትገነባ ሁለት ሳምንት ቀርቷታል እያሉ የኃይል እርምጃን የሚሰብኩት ጠቅላይ ሚኒስትር ቤናሚን ኔታንያሁ የኢራንን ኒክሌር ምርምር የሚያስቀጥል ምንም አይነት ድርድር እንዲኖር አይፈልጉም። ፕሬዝዳንት ትራምፕ ግን ኢራን ለኒክሌር ፕሮግራሟ ዩራኒየም የማብላላት ስራውን ሙሉ በሙሉ እንድትተውና የሚያስፈልጋትን በሌላ ሀገር ተብላልቶ እንድታስገባ የሚጠይቅ መደራደሪያን በመያዝ ነበር ወደ ንግግር የገቡት። ትራምፕ የጀመሩት ድርድር መጨረሻ ምዕራፍ ላይ ሊደርስ ቀናት ሲቀሩት ዓለም አቀፉ የአቶም ኃይል ተቆጣጣሪ ኤጀንሲ ሰኔ 12 2025 ላይ ሪፖርቱን አወጣ። ኢራን የሚጠበቅባትን ትብብር እያደረገች አለመሆኗን በመጥቀስ አገሪቱ 400 ኪሎ እስከ 60 በመቶ የተብላላ ዩራኒየም ማከማቸቷን ገለጸም። መልካም አጋጣሚ ታያት እስራኤል በዚያን ሁለት ሪፖርቱ ከወጣ ከሰዓታት በኋላ ኢራንን ከውስጥና ከውጭ በሚሳይል በተለይም የኒውክሌር ተቋማቶቿን ደበደበች። በተጨማሪም ቁልፍ ወታደራዊ አመራሮችንና የኒውክሌር ሳይንስ ተመራማሪዎችን ገደለች። አሁን ላይ ሁለቱ አገራት አንዱ በሌላው ላይ ጥቃት እየፈጸመ ነው። ኢራን ጠንካራ የሚባለውን የእስራኤልን የአየር መቃወሚያ ስራ አሰብራ በሚሳኤል ከባድ ጉዳት እያደረሰችባት ነው። እስራኤል በበኩሏ በየዕለቱ የኢራንን የኒኩሌር ጣቢያዎች የሚሳኤል ማምረቻና ማስወንጨፊያዎች እየደበደበች ነው። የኢራን አየር ክልልን በሙሉ ተቆጣጥራ ሰማዩ የኔ ነው ብላለች። በወታደራዊ ስሌት ትልቅ ስኬት ቢሆንም ከዘመቻዋ ግብ አንጻር ግን ገና የሚጨፈርለት ድል አልያዘችም። እስራኤል ምክንያቱም አወድማቸዋለሁ የምትለው የኢራን የኒኩሊየር ጣቢያዎች በቀላሉ ለእስራኤል ድብደባ የተመቻቸው አይደሉም። እስራኤል ተመላልሳ የኒክሌር ጣቢያዎቹን እየደበደበች ቢሆንም ተንታኞች እንደሚሉት የነዚህ የኒኩሊየር ተቋማት ቁልፍ ክፍሎች የእስራኤል ሚሳኤሎች በማይደርሱበት ሁኔታ በመሬት ውስጥ የተቀበሩ ናቸውም። እናም ስራቸውን ይቀጥላሉ። ይህም ከሆነ ኢራን አንሰራርታ የፈረሰባትን ገንብታ መሰል የእስራኤል ጥቃት እንዳይደገም የኒውክሌር ጦር መሳሪያ መታጠቅን መተማመኛ አድርጋ ልትወስድ ትችላለች። እንደሚባለው ከእስራኤል አቅም በላይ የሆኑትን በመሬት ውስጥ የተቀበሩ የኒውክሌር ጣቢያዎችን በማፍረሱ አሜሪካ ብታግዛትም ቴክኖሎጂውን ዳግም መገንባቱ የጊዜ ጉዳይ ካልሆነ በስተቀር እውቀቱን እንደያዘች ኢራን አረግጣለች። ለዚያም ይመስላል እስራኤል በቴሄራን መንግስትን መቀየር የሚለውን እንደ አማራጭ እያስተጋባች ያለችው። ሆኖም የእስራኤል እህልም እውን የማይሆን ከንቱ ምኞት ነው። በቴሄራን ያለውን አገዛዝ ብዙ ኢራናውያን ቢጠሉትም የእስራኤልን ድጋፍ የሚቀበል ግን አይኖርም። እስራኤልም ይህ አይጠፋትም። ባለሙያዎች እስራኤል አሁን ያላት አማራጭ አግባብታ አሜሪካንን ወደ ጦርነቱ አስገብታ የኢራንን የኒውክሌር ፕሮግራም ወደ ኋላ መጎተት የሚችል ጉዳት ማድረስ ነው ይላሉም። በቴሄራን ያለው የአያቶላ አሊ ሆሜኔ መንግስት እስከቀጠል ድረስ ግን ኢራን በኒውክሌር መርሃ ግብሯ መግፋቷ አይቀርም። በተደጋጋሚ ጥቃቶች ኢራንን አዳክሞ ወደ ድርድር ማምጣት ሌላው አማራጯ ነው። ፕሬዝዳንት ዶናልድ ትራምፕ አገራቸው ጦርነቱን ትቀላቀል ወይስ አትቀላቀል የሚለውን በሁለት ሳምንት ውስጥ ወስናለው ማለታቸው አቸው በአንድ በኩል እስራኤል በነዚህ ቀናት ውስጥ ድብደባዋን አጠናክራ ኢራንን ለድርድር ለማንበርከክ ጊዜ ለመግዛት ነው የሚሉ አሉ።